ሰላም፣ ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች፣ እንዴት አላችሁ? በያላችሁበት የዓለም ጫፍ፣ በያላችሁበት የሀገር ጥጉሉ ሰላም ፍቅር ጤና ትሆኑ ዘንድ ዞትራ ነው። ኤልያስ ደግነት ነኝ የምትከታተሉት ደግሞ ጊዜ ሚዲያ ነው። በዛሬው መሰናዷችን ከሰሞኑ በማህበራዊ ሚዲያ በተለይ ደግሞ ቲክቶክ ላይ በአንድ ባልና ሚስት መካከል በተደረገ ፕራንክ ነው በሚል የተደረገ የቃል ልውውጥ አለ። ይህ ቪዲዮ ታዲያ በብዙዎች ዘንድ መነጋገሪያ ሆኗል፣ እጅግ በጣም ብዙዎችን ደግሞ አስቆጥቷል። ይህ ነገር በጣም ብዙዎች ሀሳብ አስተያየቶቻቸውን እየሰጡበት ይገኛሉ። የህግ ባለሙያተኞችም እንዲሁ

ፕራንክ የሚያስከትለው ውጤት ከህግ አንጻር እንዴት ይታያል ሲሉም የራሳቸውን ምልከታ ሲሰጡበት ቆይተዋል። ይህንን ጉዳይ ደግሞ ያላዩ ያልተመለከቱ፣ ነገሩ ምንድን ነው አልገባንም፣ ግር ብሎናል ያሉም አሉ። ጉዳዩን በተመለከተ በዝርዝር የተለያዩ ሰዎች ሀሳብና እንዲሁ ደግሞ ከህግ ባለሙያዎችም አንጻር ምን ተባለ የሚለውንም ጉዳይ ልንነግራቸው ወደ ነው እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን በቆይታቸውም ጊዜ ሚዲያን ሰብስክራይብ እንድታደርጉ በትትና ጠየቅን፣ አብሮአችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። እንግዲህ በመግቢያችን እንደነገርናችሁ አሁን እዚህ ምስሉ ላይ የምትመለከቱት ቪዲዮ ነው በቲክቶክ በብዙ መልኩ መነጋገሪያ የሆነና ደግሞ በጣም ብዙዎችን ያስከፋ ቪዲዮ የሆነው። ይህንን ያደረገው ባል በእርግጥ እንዲህ ያለ ክፋት አስቤ አይደለም ሲል ይህንን ቪዲዮ ሰርቶ መጨረሻ ላይ ሲናገር ተደምጧል። መጀመሪያ ግን ወደ ግለሰቦች ሀሳብ አስተያየት ከመሄዳችን በፊት ይህንን ሙሉ ቪዲዮን እንድትመለከቱት እናድርግና ተመልሰን መተን የተለያዩ ሰዎች የሰጡትን ሀሳብ አስተያየት ስሌት እንመለከታለን። ስራ መጀመር አለብሽ። በቃ እኔ በጣም እየከበደኝ ነው። ማለት ምግቡ ማለት ወለዳችሁ ተብሎ የምትበሉ ምግብ

ምን አገናኘው ከማጥባት አይ አንድ ዳባው ቁርስሽ ነው አንድ ዳባ ይበቃሽ አይ ደግሞ በትንሹ አሁን ይሄ አሁን ወተት ምናምን ስትጠጪ በትንሹ ወተት ያለ ምን ማለት ነው ቋት ሚጠጥጪ ግን በቃ አንዳንድ ጊዜ ነገር የተወሰነ ወይ ደግሞ ትንሽ ወጥሽ የተወሰነ ነገር ስራ እየሰራሽ ብታገኝ ደስ ይለኛል። እንዲ ምን ችግር አለው? ባሎቻቸው ጥሏቸው የሄዱት ልጆቻቸውን ይዘዋል እንዴ ስራ የሚሰሩት? እንዴ፣ እንድታልቅሽ እኮ አይደለም። ወጣት ነሻ፣ ያለው ነገር ይገባሻል። ይሄን እሱ ውጪ አለ፣ እንደገና አንቺ ተደረበሽ ሁለተኛ እንውለድ ይቆያል፣ ይቆይ አልኩህ ነበር እኔ እንትና። ሁለተኛ እንውለድ ያልኩህ እኮ እንውለድ፣ ግን አሁን እኮ ሁለት ወር ሙሉ ተቀምጥሽ፣ እንደ እናቶቻችን ሶስት ወር ልትታረሽ ነው። በቃ ሁለት ወር፣ እንደ ፈረንጅ እኮ በአንድ ሰምንት ተነስቶ ስራ ይገባል። አሁን ደሞ ያለው ጊዜ ማለት ነው እንደ ድሮ አይደለም። ስለዚህ ወጥሽ ትንሽ ሰራ ሰራ አድርገሽ ብታግዥኝ፣ እንደ ካልሆነ ደሞ የማትወጪ ከሆነ ደሞ አንዳንድ ጊዜ ለሳሁን ብታስበይ አይደል ትንሽ ትንሽ ቤት አሪፍ ነው። ልጅቷ ደግሞ ነው ተወፈርብሻለች። ገባሽ እ እሺ እ እሺ አንቺ እየቀለድኩ ነው። ስ ሰውን የሚያቆስል ነገር እያረጉ ፕራንክ የሚባል ነገር ለምን አሰርበስ፣ ነገር ይገርምሻል። የምር እየቀለድኩ ነው።

እንግዲህ እንደተመለከታችሁት ሚስት እዚህ ላይ እጅግ በጣም በሚያሳዝን በሚያሳዝን ሁኔታ ልብ በሚሰብር ሁኔታ ህመሟን፣ ስቃይዋን ዋጥ አድርጋ ችላው ነበረ። እስከ መጨረሻ ላይ ልትሰማው የወደደችው መጨረሻ ላይ ለቀልድ ነው ያልኩት ብሎ ቢልም እንግዲህ ከልቧ ተከፍታ እንደነበረ ያስታውቃል። ከዚህ ጋር ተያይዞ ታዲያ በጣም ብዙዎች ሀሳብ አስተያየቶቻቸውን እየሰጡ ይገኛሉ። በተለይ ደግሞ ወልደው ያዩ እናት የሆኑ ሰዎች በጣም ተከፍተው ነው ሀሳባቸውን ሲሰጡ የነበሩት። ከነዚህ መካከል ጋዜጠኛ ናፍቆት ዮሴፍ እንዲህ ስትል ተናገረች። እንቅልፋጥችን ያደርኩት ብዙ ብዙ ነገር ተብሏል በዚች አንጀት በምትበላ ቆንጆ የሴት ባል ጉዳይ እጅግ በጣም ብዙዎች ተነጋግረዋል። የድምጿ ዝቅ ማለት፣ በዝምታ የሚፈሰው እንባዋ፣ ሆደ ባሻነቷ ብቻ ሁሉ ነገር እንቅልፍ ይነሳል። በዛ ሰዓት አጠገቧ ሆኜ አቅፌ በአጽናናት ምኞቴ ነበረ። እኔ ስለ ባል ተብየው ምንም ማለት አልፈልግም፣ ግን ለእህቶቼ መልእክት አለኝ። ስራ ወጥረን እንስራ፣ ያገኘነውን እንስራ፣ ገንዘብ እንያዝ። ኢኮኖሚያዊ ነጻነት የአእምሮ ነጻነት፣ የጊዜ ነጻነት ይሰጣል፣ ከእንዲህ አይነቱ ገልቱ ባል መሸማቀቅ ያድነናል። እናም እጃችንን እግር አስመስለን እንስራ ይሄና ይሄ ብቻ ነው መፍትሄው። በበኩሌ እንደዛ ነው የሚሰማኝ። በዚህ አጋጣሚ ለሚስቶቻችሁ ለልጆቻችሁ ቅድሚያ የምትሰጡ የምታከብሩ ባሎች፣ ላባችሁን ጠባ አድርጋችሁ የሰራችሁ ቤተሰባችሁን አንቀባራቸው ለምታኖሩ ወርቅ ባሎችና አባቶች ግን አክብሮታለኝ ስትል ጋዜጠኛ ናፍቆት ዮሴፍ ሀሳቧን ገልጻለች። ከዚህ ጉዳይ ጋር ተያይዞ ደግሞ ግላዊ ምልከታውን የሰጠው በብዙ ማህበራዊ ጉዳዮች ላይ ሀሳብ አስተያየት የሚሰጠው ደራሲና ጋዜጠኛ ቴድሮስ ተክለ አረጋይ ነው። እንደዚህ ይላል። ፕራንክ ነው ፍራንክ? ይላል በጥያቄ። እውነት ላይ የተመሰረተ ቀልድ አልወድም ትላለች ሪታ ወጋየሁ ንጋቱ። ምናልባት እሷ ማለቷንም አታስታውሰው ይሆናል። እኔ ግን አባባሉን ስለማምንበት ይሆናል አልረሳውም። መቼም አርሰውም በተለይ ከማህበራዊ የትስስር ገጾች መምጣት ጀምሮ እውነትና ቀልዳችን ተምታቷል። የቱ የሰው ፊት የሚቀርብ ይሁን የቱ ለራሳችን የምናስቀምጠው ተደነጋግሮብናል። በተለይ የአንዳንዶቻችን ደግሞ ገንዘብ ካወጣ ገመናችንን ይዘን ገበያ የምንወጣው ነገር ያስገርመኛል። ይህንን አሰቃቂ ቪዲዮ ብዙ ሰው ያየው ይመስለኛል። አንድ ሰው ነው እንዳየው ስለ ፕራንኩም የሆነ ነገር እንድል ጋበዘኝ። እንደው ስለ ፕራንክ ባይሆን የተሰማኝን መሳቀቅ ሀዘኔታ መግለጽ እፈልጋለሁኝ። ይሄ ባል ይሄ ባል አስረገዘ እንጂ ሴቶች በእርግዝና ወቅት ስለሚኖሩባቸው የሆርሞን ለውጦች አያውቅም። ቢያውቅ ሁለተኛ ልጅ በወለደችለት ሚስቱ ላይ እንዲህ አይቧልትም ነበር። ፊቷ፣ የሚንቀጠቀጠው ድምጿ፣ እንባዋ እንዴት አይረብሸውም? ሲፈልጉ ገንዘብ ያመጣልናልና እናድርገው ብለው ተማክረውም ሊሆን ይችላል። እኔ ብሆን መቼም በልጆቼ እናት ሀዘንና እንባ የሚመጣን ገንዘብና ተመልካችን ማብዛትን አስቤ ይህንን አሰቃቂ ቪዲዮ በፍጹም አልለጥፍም። ሌላ ቢቀር በዚህ ስሜት ውስጥ ያሉ ብዙ ሚስቶች አሉና እነሱን ይነካል ብሎ ማሰብ ጨዋነት ነው። ለነገሩ ለራሱ ሚስት ያልተጨነቀ እንዴት ስለሌላ ሴት ግድ ሊሰጠው ይችላል። ይህ ባል መጨረሻ ላይ ፕራንክ ነው ይበላት እንጂ ያላሰበው ነገር አይደለም። ሴት ልጅ በእርግዝናና በወሊድ ወቅት ከባሏ የደረሰባትን በደል መቼም ቢሆን አትረሳውም። ይህ ሰው እሱ እንዳለው በዚህ የማይቀለድበት ነገር ላይ መቀለዱ አንድ ነገር ሆኖ ይህንኑ ነውሩን መቅረጹ፣ ቀርጾም ደግሞ ለራሱ ማስቀረቱ ሰቅጣጭ ነው። መስሎት እንጂ ሚስቱ መቼም ይህንን በደሉን አትረሳውም። ከታሪኩ እንደምንረዳው ሚስት የራሷ ገቢ የላትም። ነገር ግን ታሪክ በቀላሉ ይገለበጣል። ሚስቱ ቀና ያለች ቀን መዛ የምታመጣውን መርዘኛ ታሪክ ነው ያቆየው። ይህንን እኔ ስለነገርኳት አይደለም የምታስበው። እሷ ስለማትረሳው ነው እሷ ስለማትረሳው ነው ያስታወስኩት። እውነት፣ እውነት ሚስትየው በጣም ነው ያሳዘነችኝ። እንባዋን ስትጠርግ ነፍሴ ጫፍ ድረስ ነው ሀዘን የተሰማኝ። የሴት ልጅ ነኝ። በምንም ሁኔታ ውስጥ የሴት ወገን ነኝ። ሰውነትን ብቻ የሚጠይቅ ነው። ይሄ ፕራንክ ሳይሆን ፍራንክ ፍለጋ ነው። ገንዘቡን መልሶ ለሚስቱና ለልጆቹ ማምጣቱ አይቀርም። ግን ይሄ ገንዘቡ ሚስቱ፣ የልጆቹ እናት ተሸጣ እየመጣ ገንዘብ ነው። ባይበላስ ቢቀር? ሲል ጋዜጠኛ ቴዎድሮስ ተክለአረጋይ ጉዳዩን በተመለከተ የተሰማውን ሀሳብ ገልጿል። ሌላ ሰው ደግሞ በዚህ ጉዳይ ላይ እንዲህ ሲል ሀሳብ ሰጠ። አሳሳቢ ፈተና ነው ፕራንክ ሲባል ግን ልብ ሲሰብር። በቅርቡ በማህበራዊ ሚዲያ ወይም ደግሞ በሶሻል ሚዲያ ላይ ፕራንክ ቪዲዮ በሚል ስም ተሰራጭቶ ብዙዎችን ያስቆጣ አንድ ክስተት ተከስቷል። ቪዲዮው ባል የህይወት አጋሩን ቀልድ በሚል ሰበብ ሲያዋርድና ስሜቷን ሲጎዳ ያሳያል። በተለይም አብራችሁ ቤተሰራች ልጅ የወለደችላችሁንና ከጎናችሁ የቆመችውን ሚስት ማስለቀስ ቀልድ ሊባል በፍጹም አይችልም። አሁን ላይ አንዳንዶች ለእይታ ወይም ደግሞ ለቪው ብለው የትዳር አጋራቸውን የስሜት መጎዳት እየቀረጹ ሲያስለቅሱ አሳይተው ወይም የግል የትዳር ጊዜያቸውን ለአደባባይ እያጋሩ ይታያሉ። ይህ ግን ፍቅር አይደለም። ይህ ቀልድ ቀልደኝነት አይደለም። ይህ ንጹህ የሆነ አለመከባበር ወይም ደግሞ ንቀት ነው። ከምዕራባውያን ዝንባሌዎች ተኮርጀው የሚመጡት አብዛኞቹ እነዚህ የውሸት ፕራንኮች በትዳር ውስጥ ያለውን ታማኝነት፣ ክብርና መተማመንን በእጅጉ ያፈርሳሉ። በዛ በቫይራል ቪዲዮ ላይ የምትታየው ሴት ተዋናይ አይደለችም። እሷ እናት ነች፣ ሚስት ነች፣ ክብር የሚገባት ሰው ነች። ለእይታ ሲባል መቀለጃ ልትሆን አይገባም። እነሆ መልእክት ለወንዶች አለኝ። አንዲትን ሴት የማታ ክብር ከሆነ አታግባት። ከጎኗ የመቆም አቅም ከሌለ የትዳር ቃላት ትግባ። ትዳር ለትዕይንት ወይንም ደግሞ ፎርሾ አይደለም፣ ኃላፊነት ነው። ቃል ኪዳን ነው። የአፍታ ፋሽን አይደለም። መልእክት ለሴቶች ይላሉ ደሞ አስተያየት ሰጡ። ሁልጊዜም ክብርሽንና ዋጋሽን አስታውሺ። እውነተኛ ዋጋሽን የሚረዳና የሚያከብር ሰው በጭራሽ ለቫይራል ፕራንክ ስለባ አያደርግሽም። ትዳር ለቪው የሚቀርብ መድረክ አይደለም። በፍቅር በጥንቃቄና በክብር ላይ የተገነባ የዕድሜ ልክ አጋርነት ነው። ክብርን ወደ ግንኙነታችንን መልስ መዋረድንና ተሳልቆን እና ቁም ሲሉ ይህንን ሀሳብ የሰጡ ደግሞ አስተያየታቸውን ለግሰዋል። ከዚህ ጉዳይ ጋር ተያይዞ ታዲያ ነገርየው ሄዶ ሄዶ የሕግ ባለሙያተኞች ጋር ደረሰና በብዙ ማህበራዊ ጉዳዮች ላይ የሕግ ሀሳብና አስተያየት የምታቀርበው ሰብላሰፋ ደግሞ ጉዳዩን በተመለከተ ፕራንክ ከቀልድ ወደ ወንጀል፣ በሞትና አካል ማጉደል የሚያስቀጣ የሕግ ማስጠንቀቂያን በተመለከተ ሀሳብ አስተያየት ሰጥታለች። የጠበቃ ሰብላሰፋን ሙያዊ አስተያየት እንመልከት። ፍራንክ ወንጀል ነው። እንደ ቆያችሁኝ ጠበቃሽ ብላስፋንን ከሌጋ ሌግል ስለ ውፈርም። እንግዲህ የዚች ልጅ ጉዳይ አሁንም ቁጣን እንደቀሰቀሰ በርካቶችን እንዳበሳጨ ነው። አንድ ነገር ማወቅ ያለብን እንደው ለወንድሞች ለአባቶቻችን የጥንቃቄ መልእክት፣ ሴቶች ነፍሰ ጡር በሚሆኑ አራስ በሚሆኑበት ሰዓት የምትችሉትን ጥንቃቄ አድርጉ። በዛ ወቅት የሚፈጠር ነገር በጣም የማይረሳ መጥፎ ቁስል ሊፈጥርና ትዳራችሁን ችግር ውስጥ ሊከት ደስታ ሊያሳጣችሁ አለመስማማትን ሊያመጣ ስለሚችል ጥንቃቄ ማድረግ ይገባል። ሳታውቁ ችግር እንዳትፈጥሩ ማለቴ ነው። ህጉ ምን ይላል የሚለውን በምናይበት ሰዓት ፕራንክ ወንጀል ነው የሚል በግልጽ የተቀመጠ ድንጋጌ የለም። ነገር ግን አንድ ሰው ፕራንክ ነው በሚል በሚፈጥረው ሴት አፕ ምክንያት አንድ ሰው አካል ጉዳት ቢደርስበት ያ ነገር ወደ አልታሰበ ነገር ተለውጦ ድብድብ ቢያስከትልና የአካል ጉዳት ቢደርስ ወይም ሰውየው በድንጋጤ ቢሞት በሞት በአካል ጉዳት በቀጥታ ላይ ያስጠይቀን የሚችል ነው። እናም ጥንቃቄ ማድረግ ይገባል። አመሰግናለሁ። ይሄ ፕራንክ በማህበራዊ ሚዲያ ሄዶ በጣም ብዙዎችን ካስቆጣ በኋላ ጉዳዩ ወደዛው ቤተሰብ ተመልሶ ይህንን ያደረገ ባል ታዲያ ከብዙ አቅጣጫ የመጣበትን ሀሳብና አስተያየት ትችት መቋቋም አልቻለም ያም ቢሆን ግን ጥፋት መሆኑ ስለገባው በዛው የማህበራዊ ሚዲያ በቲክቶክ ላይ ድጋሜ ብቅ ብሎ እንደዛ የተከፋችበትን ሚስቱን ፊትለፊት አስቀምጦ በሰራውት ቪዲዮ በጣም ብዙዎች ተከፍተዋልና እባክሽን ይቅርታ አድርግልኝ ያደረግኩት ነገር ለክፋት አይደለም ጥፋት ነው ሲል ሚስቱን ይቅርታ ጠይቋል ይቅርታ ከመጠየቅም በላይ ደግሞ አቅሜ ይፈቅደዋል ባለው ነገር ሲክሳት ታይቷል ቪዲዮውን ተመልከቱት እኔ ይልቀር ከትላንት ወዲያ በሰራሁት ቪዲዮ ማለት ነው በጣም ብዙ ሰው ተናዷልና፣ ያው እንደዚህ ያስቆጣል ብዬ አስቤ ነበር የሰራሁት እና ብዙ ሰው በይፋ ይቅርታ ጠይቀ ስላለኝ ይቅርታ ለጠይቅሽ ነበርና፣ አንዳንድ ሰው ደግሞ ካሳ ይገባታል ብሎኛልና ያው ምንም ነገር በሰጠሽ አንቺ የሚመጠን ካሳ እንደሌላ አውቃለሁ ምክንያቱም እነዚህ የመሳሰሉ ልጆች ሰተሽኝ ያለ አ ብዙ ነገር አለ በእኔ እንደማንቺ ማለት ያሳለፍነው ስለዚህ ምንም ወርቅ ባነጥፍልሽ ራሱ እንደማይመጥንሽ አውቃለሁ አ ግን ያው በሚታይ ነገር ሰውም ካሳት ስላለ አ ትንሽዬ ካሳት ዘጋጅ እችልሻለሁ ይመጥንሻል ብዬ አይደለም ሁሉም ሰው እንዲያውቅም ፈልገው ይመጠናታል ብዬ አይደለም አ ለዛሬ ደግሞ ያው ብዙ ሰው ወድዶሻል እና ሚስቴን ደግሞ ስለወደዳችሁልኝ ያመሰግናሉ። ለብዙ ሴቶችም ትምህርት ያስባሉ፣ ከባሎቻቸው ጋር ለሚፋተጉ ማለት ነው እና ወድሻለን

ያው ትልቅ ስቶቭ ነው አይደለም፣ ግን የቻልኩትን አድርጌ ትንሽ ትንሽ ላስደስታት ብዬ አስቤ ነው እና ይቅርታን እንደምታደርጉልኝ እርግጠኛ ነኝ። እና ፎሎ ላረጋችሁኝ ደግሞ አመሰግናለሁ። ትንሽ ፔጅ ትንሽ ከፍ አውሏል በኔጌቲቭ ነገር ቢሆንም ማለት ነው። ግን ቴንኪ ዩ ሁላችሁም የሰደባችሁኝን ወዳችሁ ነው። የሀገር ስድብ ነው ግን አትሊስት እኔ ብሰድብኝ እሷን ስለወለዳቸው ደስ ብሎኛል። እናመሰግናለን ስለሁሉም ነገር ከዚህ በኋላ በተሻለ ነገር ለመምጣት እንሞክራለን። አመሰግናለሁ። በጣም የምትያቸው ነግራል። በጣም አመሰግናለሁ። በጣም ነው ደስ ያለኝ ማለት በቃ ለሴት ልጅ እንዲህ በመሆናችሁ በጣም ደስ ብሎኛል፣ እና በጣም አመሰግናለሁ ላሳያችሁኝ ፍቅር፣ በጣም አመሰግናለሁ ላሳያችሁኝ ክብር። በጣም አመሰግናለሁ ይህ ነው ማለት ይፈልጋል። እንወዳቸዋለን፣ ቴንኪው። እንግዲህ ስድስት መቶ ሺ ቪው ነበረው እና እንደዛ ኤክስፔክት አላደረኩም ነበር። ስለዚህ ሼር እያደረጋችሁ አይተው ለተከፉ ለስድስት መቶ ሺዎቹም እንደምታደርሱልኝ እርግጠኛ ነኝ። አመሰግናለሁ፣ ቻው። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እዚህ ፕሮግራም ላይ የነበረን መሰናዶ ይህንን ይመስል ነበረ። እዚህ ጉዳይ ላይ እርስዎ ምን አይነት ሀሳብ አለዎት? ፕራንክ ስለሚባለው ነገር ምን ይላሉ? ፕራንክ ኢትዮጵያ ውስጥ ተገቢ ነውን? ሀሳብና አስተያየቱን በሀሳብ መስጫ ሰጥን ላይ ያስፈሩልን። አብራችሁን ስለቆያችሁ እናመሰግናለን። ክበሩልን።